የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትሪያርክ አጠቃላይ ሰበካ መንፈሳዊ ጉባኤ 44ኛው ዓለም አቀፍ መደበኛ ስብሰባን እያካሄደ ነው። መደበኛ ስብሰባው ከዛሬ ጥቅምት 4 ቀን 2018 ዓ.ም ጀምሮ ለአምስት ቀናት የሚቆይም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሰበካ መንፈሳዊ አስተዳደር ጉባኤ የቤተ ክርስቲያንን የስራ ክንዋኔዎች፣ ችግሮች እየቀረቡ የሚገመገሙበት ልምዶች የሚወሰዱበት ቀጣይ አቅጣጫዎች የሚቀመጡበት እንደመሆኑ ለቤተ ክርስቲያን የሚጠቅመውን በወቅቱ ማድረግ እንደሚገባም መልእክት አስተላልፈዋል። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ ያሉትን ችግሮች መቅረፍ የሚያስችል ካልሆነ ተሰብስበናል ማለቱ ብቻ ትርጉም ሊኖረው አይችልም። ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አስቸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እና በስራለን። በየአመቱ ጥቅምት ወር የሚካሄደው ጉባኤው የሚረቁ መመሪያዎችና ውሳኔዎች ከላይኛው እስከ ታችኛው የስልጣን እርከን የሚገኙ የቤተ ክርስቲያን አገልጋዮች የሚመካከሩበት ሁኔታ የሚመቻችበት ነው ያሉት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አቡነ ሳዊሮስ ናቸው። ዛሬ በዚህ ጉባኤ የተገኘው የወቅቱ መሪዎችና አገልጋዮች ነን። በመሆኑም የሁላችንም መሰረትና የልዕልናችን ሰገነት የሆኑትን የአባቶቻችንን እውነተኛ አገልግሎት እንደምንዘክረው ሁሉ የራሳችንንም ተግባር በሚገባው መጠን ማሰብና መመዘን ወቅታዊ ኃላፊነታችን ነው። የሚገባንን እውነተኛ ተልእኮ በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ስልጣን ስልጣንና አምላካዊ ቃል ኪዳን ብንጠቀም የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድ በሚገባ መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰብ ውጤትን እናስመዘግባለን። ስለሆነም ባለፈው በጀት ዓመት ባከናወነው የስራ ትሩፋትና ወደፊት በሚጠበቅ በሚጠብቅ በሚጠብቀን ኃላፊነት እግዚአብሔር አምላካችን እሱን ማሰባችንን በአይነ ምሕረቱ ተመልክቶ የጎደለውን ሞልቶ የሻከረውን አለስልሶ አገልግሎታችንን ይቀበልልን እላለሁ። በጉባኤው ከሀገር ውስጥና ከውጭ ሀገራት በሚመጡ ብፁዓን አበው ሊቃነ ጳጳሳት፣ የሀጉረ ስብከት ስራ አስኪያጆች፣ ካህናት፣ ምእመናን፣ የሰንበት ትምህርት ቤት ወጣቶችና በአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች፣ ምክትል ሊቃነ መናብርትና ክብር እንግዶች ተገኝተዋል። ዘገባው የባልደረባችን ነጻነት ጸጋይ ነው።